ሰላም እንደምን አላችሁ፣ ውድ ተመልካቾቻችን። በዛሬው ዝግጅታችን ስለ ሪጀኔሬቲቭ ብሬኪንግ የተለያዩ መረጃዎችን ይዤላችሁ የቀረብኩት የአውቶሞቲቭ ባለሙያ አሎኒ ብርሃኔ። መልካም ቆይታ ዛሬ በዘመኑ ውስጥ የምንጠቀምባቸው አንድ ተለቅ ያለ አስገራሚ ቴክኖሎጂ አለ። ይህም ሪጀኔሬቲቭ ወይ ደግሞ በተለምዶ ሪጄን በመባል ይታወቃል። ይህ የመኪና ፍሬን ሲስተም ለብዙ ዓመታት ስንጠቀምበት የመጡ ናቸው እኛ ሀገር ላይ እንዲሁም በሌሎች ሀገር ላይ የምንጠቀመው። ነገር ግን በኤሌክትሪክ መኪና አውቶሞቢሎች ቴክኖሎጂ ላይ ፍሬን ሲስተሙን የሚያግዝ የኤሌክትሪክ ኃይል መፍጠር የሚችል ራሱን የቻለ ሪጀኔሬቲቭ ሲስተም ወይ ደግሞ ሪጄን የሚባል አለ። የተለመደው ፍሬን ሲስተሞች ሲጠቀሙት የነበረው ዘይት ወደ ፍሬን ሸራ በመግፋት መኪናውን ፍጥነት መቀነስ እንዲሁም መኪናውን እንዲቆም ያደርጋል። ይህ በሚሆንበት ጊዜ ከመኪናው ጋር የመጣውን ኃይል ሙሉ ሙሉ ያጠፋዋል። ነገር ግን ሪጀኔሬቲቭ ብሬኪንግ ስርዓት ይህ የሚንቀሳቀስ ኃይል እንደገና እንድንጠቀምበት ያደርገናል። ይህ እንደ አንድ ዘመናዊ መንገድ ሊሆን ይችላል። መኪናው ፍሬንሲዝ ሞተሩ እንደ ጄኔሬተርም ያገለግለናል ማለት ነው። የታመቀው እንቅስቃሴ የኤሌክትሪክ ኃይል እንዲፈጠር ይሄዳል። ይህም ኃይል ወደ ባትሪው ቀጥታ እንዲመለስ ያደርግልናል ማለት ነው። ይህ አይነቱ ቴክኖሎጂ በተለይ በከተማ ውስጥ አገልግሎት በጣም የተጨናነቁ መንገዶች ላይ መኪናውን በአንድ ፔዳል ማለትም በተለምዶ የነዳጅ ፔዳል የሚባለውን በምንረግጥበት ጊዜ ፍጥነት መኪናው እንዲጨምር ያደርገዋል። እንዲሁም እግራችንን ከፔዳል በምናነሳበት ጊዜ መኪናው ፍጥነቱን በመቀነስ ብቻ ሳይሆን የኤሌክትሪክ ኃይል ወደ ባትሪው ቻርጅ መልሶ ያደርግልናል። ይህም በዋነኛነት አምስት ጥቅሞች አሉት። የመጀመሪያው ኃይል እንዳይባክን ይቆጣጠራል። የተጠቀሰው ኃይል አይጠፋም፣ እንደገና ጥቅም ላይ እንዲውል ያደርገዋል። ከዚያም የተነሳ ባትሪው ራሱን በራሱ ቻርጅ እያደረገልን መጓዝ ይችላል። ሁለተኛው ደግሞ የነዳጅ ቁጠባ ነው። በተለይ ሃይብሪድ መኪና ላይ ኤሌክትሪክ ኃይል ተጨማሪ ሳይሆን የነዳጅ ቁጠባን የተሻለ እንዲያደረግልን ያደርግልናል። ሦስተኛው ደግሞ የአካባቢ ንጽሕናን ይጠብቅልናል። ኃይልን መልሶ ጥቅም ላይ በመዋል የአየር ንጽሕናን ያረጋግጠልናል ማለት ነው። አራተኛው ደግሞ ፍሬን ሲስተም እድሜው እንዲረዝም ያደርግልናል። ይህን ስንል መኪናው ፍጥነት ለመቀነስ እንዲሁም ለመቆን የምንጠቀምበት ሪጅን ብሬኪንግ ስለሆነ እድሜው ይረዝማል። የመኪናው ዋናው ፍሬን ሲስተም፣ ብሬክ ዲስክ፣ ካሊፐር እነሱ እንዳይበላሹ ና ረጅም ጊዜ እንድንጠቀምባቸው ያደረግልናል። አምስተኛው ደግሞ ባትሪው በማንኛውም ጊዜ እንዲሞላ ሊያደረግልን ይችላል። እንዲሁም ይህ ሂደቱ በመቀጠል ምንም ተጨማሪ ኃይል ሳንጠቀም ተጨማሪ ኪሎሜትር መጓዝ እንድንችል ያደርግልናል። የቴክኖሎጂ በብዛት አሁን የተለያዩ መኪኖች ላይ እየተገጠመላቸው ይገኛል። ከነዚህ መካከል እነ ቴስላ ሞዴል ስሪ፣ ሞዴል ዋይ፣ ቢዋይዲ ዶልፊን፣ ቢዋይዲ ሲ፣ ቲዮታ ፕሪየስ እንዲሁም ቲዮታ ኮሮላ ተጠቃሽ ናቸው። ከዚህ በተጨማሪም ታዋቂ የሆነው ኒሳን ሊፍ የሚባለው ተሽከርካሪ ላይ ተገጥሞ እናገኘዋለን። ሪጄን ብሬኪንግ በአሁን ዘመን የኃይል ቆጣቢና የአካባቢ ንጽሕና ለመጠበቅ ዋነኛ ቴክኖሎጂ ነው። ከተለመዱ መኪኖች ወደ ኤሌክትሪክ መኪና በመቀየር ሪጄን ብሬኪንግ ዘዴን ፍላጎታችንን፣ መኪናችንን ያለ ሀሳብ እንድንጠቀም ከሚያደርጉን አስገራሚ ቴክኖሎጂዎች መካከል አንዱ ነው። ለዛሬ ይዤላችሁ የቀረብኩ መረጃ ይሄን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።